ሀሎ አዲስ አበባ አዱ ገነት፣ እንዴት ከረማችሁ? የተለየ ነገር የለውም። ሁሉ ነገር የሄደው ባለፉት ጊዜያቶች በሄደው አይነት መልኩ ነው። አርብ ዕለት ምሽት ከመሴ ሪዞርት ከተሰናበጥኩ በኋላ በፍጥነት ያመራሁት ወደ አዲስ አበባ ኤርፖርት ወደ አሜሪካ የሚጓዘውን አውሮፕላን ለመያዝ ነበር። ግዙፉ የኢትዮጵያ አየር መንገድ ኤርባስ አንድ ሺህ የበረራ ቁጥሩ አምስት መቶ በሆነው አውሮፕላን ተሳፍሬ ጉዞ እንጀምር ያለው፣ የተለወጠ ነገር የለም። በረራው ከአዲስ አበባ ኤርፖርት ጀምሮ ሮማ አውሮፕላን ማረፊያ ለስድስት ሰዓት ከበረረ በኋላ ቆይታውን አንድ ሰዓት ያህል በአየር ማረፊያው ያደርጋል። በዚያም የአውሮፕላኑ አብራሪዎችና የበረራ አስተናጋጆች ይቀያየሩና አውሮፕላኑ ነዳጅ ሞልቶ ለቀጣይ ዘጠኝ ሰዓታት በረራ በአዳዲስ ካፒቴኖች ትውቅ ጉዞ ወደ ዩናይትድ ስቴትስ ይጀምራል። የተለመደ ረጅምና እጅግ አሰልቺ በረራ። በዚህ ጊዜ ከሁለትና ከሶስት ጊዜ በላይ ተሳፋሪዎች ተኝተው ይነሳሉ። ከሁለትና ከሶስት ጊዜ በላይ ፊልሞችን ከፍተው ይጨርሳሉ። ከሁለትና ከሶስት ጊዜ በላይ ወደ መታጠቢያ ቤት ይሄዳሉ። እግረ መንገዳቸውን እግራቸውን ያፍታታሉ። በአጠቃላይ አትላንቲክ ባህር ላይ የአውሮፕላኑ የሚያሳልፈው ጊዜ አሰልቺ አታካች እና አድካሚ እንደሆነ ይጓዛሉ። የተለመደው ጉዞ ያልተለመደ መልክ የያዘው ግን ወደ ዋሽንግተን የአየር ክልል በገባንበት ሰዓት ነው። ሰኔና ሰኞ ታውቃላችሁ? አዎ ሰኞና ሰኔ ገጠመው የሚመስል አስፈሪ የአየር ላይ ድምጾች መሰማት ጀመረ። አርብ ሌሊቱን ሙሉ ተጉዘን የደረስነው ቅዳሜ ለት ነው። ቅዳሜ ደግሞ ጁን አስራ አራት ነው። ይህ ቀን ደግሞ የወቅቱ የአሜሪካ ፕሬዚዳንት ዶናልድ ትራምፕ የተወለዱበት ቀን ነው። ይህ ቀን ደግሞ የአሜሪካ ጦር ኃይል የተመሰረተበት ቀን ነው። ሁለት የተለያየ በዓል በአንድ ቀን ጁን አስራ አራት ቅዳሜ፣ ያውም በእኔ መግቢያ ዕለት በእኔ መግቢያ ዕለት የአሜሪካ የጦር ኃይል የተመሰረተበትን ሁለት መቶ ሀምሳኛ አመት የምስረታ በዓሉን ለማክበር ልዩ የጦር ትርኢት ለማሳየት ሽር ጉድ የሚሉበት ቀን ነበር። እኔም ምግቢ አለት ፕሬዚዳንት ትራምፕ የሰባ ዘጠኝ አመት የልደት ቀናቸውን የሚያከብሩበት እለት ነበር። ፕሬዚዳንቱ ራሳቸው ናቸው አሉ ወታደራዊ ትርኢት እንዲካሄድ ያዘዙት። ከዚያ በፊት የአሜሪካ የጦር ኃይል የተመሰረተበትን አመት በወታደራዊ ትርኢት የማሳለፍ ታሪክ አልነበረውም። ለመጨረሻ ጊዜ የአሜሪካ ጦር ወታደራዊ ትርኢት በጎዳና ላይ እያሳየው በገልፎ ዋር ከሳዳም ጦርነት ማብቂያ ላይ በአስራ ዘጠኝ መቶ ዘጠና አንድ ከዛሬ ሰላሳ አራት ዓመት በፊት ነው። አሁን ግን ለጦሩ ጥሩ ቀን ገጠመለት። ፕሬዚዳንቱ ልደታቸውን ያከብራሉ፣ ወታደሮቻቸው ደግሞ የሰልፍ ትርኢት እንዲያደርጉላቸው ይፈልጋሉ። ፕሬዚዳንት ትራምፕ እንዲህ አይነት የጎዳና ላይ የሰልፍ ትርኢት በልባቸው ውስጥ የገባው በመጀመሪያ የምርጫ ዘመናቸው በ2017 ፓሪስ ላይ ከፕሬዚዳንት ማክሮን ጋር አብረው በሻምፕ አሊሴ የነበረውን ትርኢት ከተመለከቱ በኋላ እንደሆነ ይነገራል። ታዲያ ያ ቀን መጣና የልደት ቀናቸው ከጦር ኃይሉ ምስረታ ጋር ገጠመና ወታደሩ በሰልፍ ትርኢት እንዲያሳይ ትዕዛዝና መመሪያ ሰጡ። ብዙዎች ይህን ዝግጅት አውግዘውታል አሜሪካንን ያህል ታላቅ ሀገር እንደ ሰሜን ኮሪያ ወታደራዊ ሰልፍ ማሳየቷ ተገቢ አይደለም፣ በሚል ሌሎች ደግሞ መሰረተ ልማቱን ከባባዶቹ የሚሊቴሪ ታንኮች ጉዳት ያደርሱበታል ብለው ይሞግቱታል። ከፋይናንሱ አንጻር የሚመለከቱት ደግሞ በርካታ የመንግስት ሰራተኞች በውጭ ቅነሳ ስም ከለፉበት መስሪያ ቤት በግፍ እየተባረሩ ፕሬዚዳንቱን ከማስደሰት ያልዘለለ ከፍተኛ ወጪ ማውጣት ተገቢ አይደለም ይላሉ። እርግጥ ወጪው ከአርባ አምስት እስከ ሀምሳ አምስት ሚሊዮን ዶላር እንዳስወጣ ቢገመትም ፕሬዝዳንት ትራምፕ ግን ኦቾሎኒ ፈልፍሎ እንደ መብላት ያለ እዚህ ግባ የማይባል ውጪ ነው ብለው፣ ትዕይንቱ ግን ለዘላለሙ ካምሮ የማይጠፋ ሲሉ ገልጸውታል። እንዲህ ባለ የተለያየ ሀሳብ ውስጥ ሆኖ ነው ትርዒቱ እንዲከናወን የተወሰነው። ሀምሳ ኤም ዋን አብርሃም ታንኮች ሀያ ስምንት ብራትሊ ታንኮች ሀያ ስምንት ፈጣን ተዋጊ ታንኮች ከስድስት ሺህ አምስት መቶ በላይ ወታደሮች፣ ሌሎች የባህር ያሉ ሰራዊት አባላት እና ከአየር ኃይሉ የሰማይ ትርኢት ጋር በመቀናጀት ዝግጅታቸውን ያቀርባሉ ተብሎ ሲጠበቅ እግረኛውንና ታንከኛውን ህይወት እያሳለፈ የሚገኝ አንድ ውሻ ይገኝበታል። ድሪቱ እንዳይካሄድ የአየር ንብረቱ ያስቸግራል በሚል ሜትሮሎጂ ተንደርስቶርም መብረቅ የቀላቀለ አስቸንጋሪ ዝናብ አለ ብሎ ቢያወጅም የፕሬዝዳንቱን ፍላጎት ማሟላት የመረጡት የዋይት ሃውስ ሰዎች በዝናብ የቀለጠ የአሜሪካ ታንክ የለም በማለት የፕሬዝዳንቱን ፍላጎት እንዲሳካ አድርገዋል። በርካታ ባዶ መቀመጫዎችና ጭር ያሉ የዲሲ ጎዳናዎችን ይዞ በተንቆጠቆጡ ርችቶች ታጅቡ የፕሬዚዳንት ትራምፕ የሰባ ዘጠነኛ ዓመት ይልደት የልደት በዓል ሁለት መቶ ሀምሳኛው ዓመት የአሜሪካ የጦር ኃይሎች ምስረታ ሲከበር ነበር አሜሪካ የገባሁት ርችቶቹ ለእኔ ክብር የተተኮሱ መስሎኝ ደስታንም ሰጥቶኝ ነበር። የዲሲ አየር ክልል ለበረራ ዝግም ነበር። ትርኢቱን የሚያሳዩ አውሮፕላኖች፣ ሄሊኮፕተሮች በሚበሩባት ከተማ የኢትዮጵያዊው ግዙፍ ኤርባስ ከትራምፕ ሄሊኮፕተሮች ጋር ሳይጋጭ በሰላም ወርዷል። እንዲሁ በሰላም አልኩ እንጂ ቅዳሜ ማለዳ ጀምሮ በመላው አሜሪካ ባሉ ከተሞች በትራምፕ አስተዳደር ላይ ከፍተኛ ተቃውሞ ሲካሄድ ቆይቷል። ብዙዎቹ በሰላም የተጠናቀቁ ቢሆኑም በአንዳንዶቹ ከተሞች በንብረትና በሰው ላይ ጉዳት አድርሰዋል። በዚህ አይነት ሁኔታ እንዲህ ባለ ጽንፍ ወደ ያዘችው ከተማ ነው በዕለተ ቅዳሜ የደረስኩት። አሜሪካ ነዋሪዎቿ ብቻ ሳይሆኑ አየር ንብረቷም ተለዋውጧል። እዚህ የሰኔ ወር ከፍተኛ ሙቀት በምታስተናግደዋ ከተማ አሁን አየሩ ጭጋጋማና ዝራባማ ሆኖ ወደ ውጪ ለመውጣት አስቸጋሪ አድርጎታል። ሙቀት ነው ብለው እንደ እኔ ቁምጣና ቲሸርት ብቻ ይዘው የመጡ ብርዷ አንጀታቸው ውስጥ እየገባ ለጃኬትና ሹራብ ግዢ የሞሎችን በር እያንኳኩ ይገኛል። በቃ አሜሪካ እንዲሆናን ያገኘዋት ብርድም ሙቀትም ሰላምም ሁከትም የኑሮ ሁኔታም በፊት ከነበረው በጣም እየጨመረባቸው እንደመጣ ነዋሪዎቿ ጫውተውኛል። ሰባ ዘጠነኛ ዓመት ልደታቸውን ያከበሩት ፕሬዚዳንቷ ለምርጫ ቅስቀሳ ከተጠቀሙበት ዋናዎቹ ሕገወጥ ስደተኛን ማስወገድና የግሮሰሪ ዕቃዎችን ጥምቡን እስኪጥል ድረስ ዋጋቸውን በእጅጉ እንዲቀንስ ማቻል ነበር። ሆኖም በተገላቢጦሽ ዋጋቸው በእጅጉ ኑሯል። እንደ ልብ ተትረፍርፎ ብርካሽ ይገኝ የነበረው የእንቁላል ዋጋ ከጥፍ በላይ ጨምሯል። ድሮ አንድ ካርቶን አስራ ሁለት እንቁላል ነው የሚይዘው። አንድ ካርቶን በሁለት ዶላር ነበር ከትራምፕ በፊት ይገዛ የነበረው። አሁን ወደ ስድስት ዶላር ከፍ ብሏል። እንዲያውም ከፍተኛ የእንቁላል እጥረትም ተከስቷል። የስጋም የአትክልትም ዋጋ በእጅጉ ጎንሯል። ትራምፕ ለንግድ ጦርነት ወደ ላይ የተኮሱት ተመል ጥይት ተመልሶ በዜጎቻቸው ላይ መከራን እየፈጠረ ይገኛል። ሌላው ቀርቶ እንደ ልብ በየሱቁ ይገኙ የነበሩት የሻይ ቅመሞች እንኳን ከመደርደሪያው ላይ መጥፋት ጀምረዋል። ሕገወጥ ናቸው የተባሉት ስደተኞችንም በየእርሻውና ትምህርት ቤት እየገቡ ማፈሱ የእርሻ ሂደቱን ሽባ አድርጎታል። አሁን የአሜሪካ ላሞች ወተት አግተዋል እንጂ ይህም የሚያልባቸው ጠፍቷል። የጉልበት ሰራተኛው ስደተኛ በመታፈሱ የወተት ጣሳዎች ባዶ መሆን ጀምረዋል። ወሬዎች ሁሉ ደስ አይሉም። አየሩም ንፋሱም ቅስቅስ ብሏል። አንድ የሞቀው ሰው አለ ከተባለ ቅዳሜ ዕለት በፓራሹት ከአየር ላይ የወረደውን የአሜሪካ ባንዲራ እንደታጠፈ የተሰጣቸው ፕሬዚዳንቷ ብቻ ናቸው። እሳቸውም ቢሆን ወዳጆቻቸው እየረጓቸው፣ ድምፅ የሰጧቸው እያዘኑባቸው፣ በእንቁላል እየተወራወሩ ሊጫወቱ የነበሩት የአስኳል ቀለሙ እየጠፋቸው መጥተዋል ተብሏል። ገና መግባቴ ነው። ብዙም አላሟሟቁም። እንዳው ግን መንታ መንገድ ላይ ያሉ ሰዎች የበዙባት ከተማ መስላት አይታኛለች። ሰዎች በተመሳሳይ ሰዓት በወጡበት የቅዳሜው ሰልፍ ኤዲዩኬሽን ኖት ዲፖርቴሽን ብለዋል። ጭፍግግ ያለውን አየርና የወረደውን የገበያ ስሜት እንደ መታደሉ ነው ሊያነቃቃ የቻለው በትናንትና ሁለት ሲከበር የነበረው የአባቶች ቀን በዓል ነው። ቀኑ እጅግ ገራሚ ነበር። የአባቶች ቀንና እሁድ ገጥመው የተቀዛቀዘውን ስሜት አሞቀውታል ከምናስበው በላይ በታላቅ ስሜትና ስጦታ በመለወጥ የሚያልፍ በዓል ሆኖ አግኝቼዋለሁ። እናት ለምትወደው ባሏ፣ ልጆች ለጀግና አባታቸው እንኳን ለዚህ ቀን አደረሰ እያሉ እንደየአቅማቸው ስጦታ ይሰጣጣሉ። ተሰባስበው ኬክ ይቆርሳሉ። ወጥተው በአንድ ላይ በሆቴል ይመገባሉ። እጅግ ከማስበው በላይ የላቀ የደመቀ የሞቀ ሆኖ አግኝቼዋለሁ። እኔም የቅዳሜ ትራምፕ ሽልማት ቢያመልጠኝም በአባቶች ቀን የጀግኖች አባት ሽልማት ተበርክቶልኝ ቀኔና ሞቄ ውዬ አልፌዋለው። በአባቶች ቀን የሚሰጡ ስጦታዎች በአብዛኛው ፊንሳ፣ ካቻቢቴ፣ የእጅ ሰዓት፣ ከረባት፣ መዶሻ፣ የንባ መነጽር ትልቁን ረጃ ይወስዳሉ። ገና ከመግባቴ ያየሁትንና የአጋጠሞኝን አካፍያቸዋለሁ ደግሞም በዚህ እሰናበታችኋለሁ። ግን ደግሞ አመረቃችኋለሁ። አባት ቀበቶም ፈቶ የመረቃችሁ ያደርጋችሁ፣ ሰላምም ላገኛችሁ። መሴ ነብሴ የኩሩ ኢትዮጵያ የመቅጠ ደማ ከሴ ሴ ላቪ